እንግዲህ በአዲስ ዓመት ዋዜማ በርካታ የሴታን ቅጥረኞች መተት እንደሚያድሱ ይታወቃል እና አዲሱ ዓመት ዋዜማ ለመተት አዳሾች መተት ለማደስ የሚሯሯጡበት፣ የሚታደስባቸው ሰዎች ደግሞ ለስቃይ የሚደረጉበት ጊዜ ስለሆነ ይህንን ግምት በመክተት በተለይ ደግሞ መተት የሚታደስባቸው ሰዎች ቅድመ ጥንቃቄ እንዲያደርጉ አንዳንድ ነገሮችን መነጋገር ከወዲሁ አስፈላጊ ስለሆነ ነው። በዚህ ርዕሰ ጉዳይ ላይ በተለይ ደግሞ በጳጉሜ ውስጥ መተት የሚታደስባቸው ሰዎች አንዳንድ ምክሮችን መለገስ አስፈላጊ ሆኖ የተገኘው እንግዲህ፣ ከመንፈስ የሚታደስባቸው ሰዎች ምን አይነት ባህርይ ያሳያሉ? አንደኛው ይህንን መመልከቱ በጣም ጠቃሚነት ይኖረዋል። እራሳችሁንም እንድትፈትሹ ማለት ነው። መተት እንደታደሰባችሁ በምን ልታውቁ ትችላላችሁ የሚለውን ካላወቃችሁ፣ ይላቅባችሁ አይላቅባችሁ፣ ይታደሰባችሁ አይታደሰባችሁ ልታቁ የምትችሉበት አጋጣሚ አይኖርም። ስለዚህ ምንድነው የሆነው ይጫጫ ናችኋል ኃይለኛ ድብርት ስሜት ውስጥ ትገባላችሁ። የስራ ፍላጎታችሁ ይቀንሳል። ከሰዎች ጋር ያላችሁ ማህበራዊ ግንኙነትም እንደ በፊቱ አይሆንም። ብዙ ጊዜ እንግዲህ መንፈስ ታድሶ የሚላክባቸው ሰዎች ባህሪያቸው ይቀየራል። በጣም ትሁት የነበሩ ሰዎች፣ ከሰዎች ጋር የሚግባቡ ሰዎች ከመሬት ተነስተው ነጭናጮች ይሆናሉ። በትንሽ በትልቁ ይቆጣሉ። እናንተ በቅንነት ስታናግሯቸው ቅን የሆነ መልስ አደለም የሚመልሱላቸው ሳታስቡት የማያስቆጣ ነገር ሲያስቆጣቸው ልትመለከቱ ትችላላችሁ። ሌላ ጊዜ እኮ አንደ በተርዙ ናቸው። በጣም ተደጋግተው ነው የሚያወሩት። ስሜታዊ አይደሉም። የሚሰሩትን ያውቃሉ። ከርሳቸው አልፎ ብዙ ሰዎችን በመልካም ነገር መክረው ገስጸው ወደ ትክክለኛው ቦታ የሚመልሱ ናቸው። ነገር ግን በዚህ አደገኛ ወቅት ላይ መንፈሱ ታድሶ ሲላክባቸው ባህሪያቸው ሁሉ ይቀይራል። ቁጣ ቁጣ ይላቸዋል። ሲያናግሯችሁ የድምፃቸው ተሆን ያስታውቃል። ጠንከር ያለ ነው የሚሆነው። እንደ በፊቱ በለስላሳ አንደበት አያናግሯችሁም። ሌላው ቀርቶ የስራ ፍላጎታቸው ድብን ብሎ ነው የሚሞተው። እንኳን እንደ በፊቱ ተግተው ሊሰሩ ይቅርና ከተቀመጡበት ሶፋ ላይ መነሳት አይፈልጉም። ውሃ ማቅናት አይፈልጉም። ሁሉ ነገር ሲረቻችኋል። ሁሉ ነገር ልክ ታድሶ ሲላክባችሁ እንደዚህ ምልክቶችን ነው የምትመለከቱት። ሰውነታችሁ ይዝላል። ራስምታት ይለቅባችኋል። የስራ ፍላጎታችሁ ይቀንሳል። ድሮን ለሊት ተነስታችሁ ስፖርት ሰርታችሁ ከዚ ላይ ወደ ቢሮአችሁ ገብቷችሁ ወይም ደግሞ ወደ መደበኛ ስራ ተመልሳችሁ በፍላጎት የምትሰሩት ስራ ገና ስታስቡት ያቅለሸልሻችኋል። ቢሮአችሁን ስታስቡት ያማችኋል። ሌላው ቀርቶ የምግብ ፍላጎታችሁ ይጠፋል። ሁሉ ነገር ያስጠላችኋል። ዓለም ባዶ ትሆንባችኋለች። ሰው ያስጠላችኋል። ልጆች ካሏችሁ በጣም የምትሳሱላቸውን ልጆች ማየት ያስጠላችኋል። ከእነሱም ጋር ስትነጋገሩ የድምፃችሁ ተሆን ይቀየራል። ቁጣ ቁጣ ይላችኋል። እነሱ ላይ ስትነጫነጩ ልትገኙ ትችላላችሁ። ከዛ በኋላ ደግሞ በተወሰነ ደረጃ ወደ ራሳቸው ስትመለሱ ትጸጸታላችሁ። በተለይ ልጆቻችሁ ላይ በጣም ትወዷቸው የምትሳሱላቸው ልጆቻችሁ ላይ ከጮኻችሁ በኋላ ምን ሆኜ ነው ብላችሁ ራሳችሁን ትጠይቃላችሁ። መልስ ግን አታገኙም። ይሄ መንፈስ ታድሶ ሲላክባችሁ በእናንተ ውስጥ የሚመላለስ የባህሪ ለውጥ ነው። ፈልጋችሁን ማታመጡት በአንድ ስውር ኃይል አማካይነት እናንተ ላይ ተግባራዊ የሚሆን ነገር ነው። ስለዚህ እነዚህ አይነት ምልክቶችን ስትመለከቱ ቆመ ብላችሁ ልታስቡ ይገባል። ይህንን የምነግራችሁ ለምንድን ነው? ሁልጊዜም አዲስ ዓመት ዋዜማ ብዙ ሰዎች እንደሚጠቁ፣ ብዙ ሰዎች ራስን ለማጥፋት እንደሚዘጋጁ ስለማቅ ነው። ከልምድ ካነበብኳቸው መምህራኖች ሲያስተምሩ ከተረዱኋቸው ነገሮች ላይ ተነስቼ የደረስኩበት እውነትን አምናግራቸው። ይህ ዓመት የብዙዎችን ነገር ይዘጋጋል። የእነዛኛዎቹን የከፈተላቸው ቢመስላቸውም የክፎቹን የብዙዎችን ምስኪኖች ደግሞ ሲዘጋጋ ነው የምንመለከተው። ብዙ ጊዜ ልምዱ ይኑራቸው አላቅም። ልክ በዓል ሲሆን የሚጫጫናቸው ሰዎች በዓል ሲመጣ ውፍ፣ ይሄ በዓል ደግሞ መጣ የሚሉ ሰዎች ያገጥማዋችሁ አያውቁም? ደግሞ መጣ፣ እኔ እኮ በዓል ሲመጣ አይመቸኝም፣ እኔ በዓል ሲመጣ በጣም ይደብረኛል፣ እኔ በዓል ሲመጣ ያለ የሌለ ሴጣኔ ብለው የሚናገሩ ሰዎች አለ። ኖ ይሄ ጥቡ አይደለም አትበሉ። ያለ የሌለ ሴጣኔ ይመጣል አትበሉ። እንኳን ጠርታችሁት ተግታችሁም በጸሎት ምን ያህል እንደሚፈትናችሁ ታውቃላችሁ። እና አንዳንድ ሰው እንደ በቱ ይገርመኛል። ልክ በበዓል ዋዜማ ወይ ደብሮ ፀጉሩን ሳያበጥር አለባብሱ ተዝረክርኮ ሁሉ ነገሩ ሙዱ ጠፍቶ ታገኙታላችሁ። አንተ ደግሞ ሁ በዓል በዓል ላይ ነው የሚደብር ስትሉት ወይም ስትሏት እኔ ኮ ደጋግሜ ነግሬያችኋለሁ በዓል ሲሆን እኔ አይመቸኝም። አሁን አንዳንዶቹ ይሄንን ከውጭ ጋር ከውጭዳ ዳጋ ምናምን የሚያገናኙ ሰዎች አሉ። ኖ አይደለም አይደለም። ልብ ብለን የምንመለከት ከሆነ ይህ ጊዜ ይህ ጊዜ በርካታ የሴጣን ተላላኪዎች ስራቸውን የሚሰሩበት ጊዜ ስለሆነ ሰለባዎቹ የሚቸገሩበት ጊዜ ነው። ሰለባዎቹ የሚቸገሩበት ጊዜ ነው እና ከነገርኳቸው ምልክቶችም በተጨማሪ በጣም ክፉ ሀሳቦች በሰዎች አእምሮ በተለይም ደግሞ በተለይም ደግሞ መንፈስ ታድሶ በሚላክባቸው ሰዎች አእምሮ ውስጥ የሚመላለስበት ጊዜ ይሄኛው ጊዜ ነው። ይሄኛው ጊዜ ነው። ለበዓል በዋዜማ ራሱን አጥፎ ተገኘ ሲባሉ ሰምታችሁ አጣቅም ምንነካው? ትናንትና አይቼው ነበረ። እንዲ ምን ገጥሞት ነው? ምንም ምንም ነገር ሳይናገር እንግዲህ ከኛ ጋር ትናንትና ነበረ ግን ምን እንደሆነ ሳይታወቅ እንዲህ ሆኖ ተገኘ የሚባሉ ብዙ ነገሮችን ሰምተናል፣ ይከሰታሉ እና ይሄ መንፈሳዊ ጦርነት ነው። ይሄ ከሴጣን ጋር የሚደረግ ትግል ነው። እና ለዚህም ነው ምን ማድረግ አለብን የሚለውን ከመነጋገራችን በፊት ምልክቶቹን የምነግራችሁ። ምልክቶቹን ካላወቅን አንዘጋጅም። ምልክቶቹን ስናውቅ ይሄ ነገር ለካ እውነትም የተባለው ልክ ነው። ከዚህ በፊት እንደተቸገርኩኝ ያውቃሉ። በመንፈሳዊ ጦርነት አሁን ደግሞ ያየለብኝ፣ ከመቼም ጊዜ በላይ ያዳከመኝ ለካ ለዚህ ነው ብለን እንድናሰብ፣ እንድንጠነቀቅ፣ እንዲረዳን ነው ቀድሜ የምነግራቸው ምክንያቱም መጪው ጊዜ እሱ ስለሆነ ማለት ነው።